አሰላሙ አሌይኩም ወረሐመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ክብራትና ክብራን አድማች ተመልካቾቻችን ሁሉ ሰላም ሁሉ፣ መልካም ከእኛ ጋር ሁሉ ሰላም ነው። ዛሬም እጅግ በጣም ወሳኝ ወሳኝ የሆኑ አነጋጋሪ መረጃዎችን ይዤላችሁ ቀርቤ አለሁ በተለይ አንዱ መረጃ በየትኛውም ዓለም ጫፍ እስከ ጫፍ ሆናችሁ ከሀገራችሁ ያልፍልናል ብላችሁ የወጣችሁ እህት ወንድሞቼ፣ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባና ገንዘቤ አበቃለት ከሰረ ከማለታችሁ በፊት አንድ ጥብቅ የሆነ መረጃ በዚህ ሰዓት በዚህ ደቂቃ ከጄ ገብቷል። ይህንን የምነግራችሁን መረጃ እርግጠኛ ነኝ ተግባራዊ ካላደረጋችሁ እመኑኝ ገንዘባችሁ አደጋ ላይ ይወድቃል። በሌላ በኩል ለንግድ ባንክ ተጠቃሚዎች በሙሉ ማለትም ንግድ ባንክ አካውንት ከፍታችሁ ገንዘብ ላስቀመጣችሁ፣ ከዚሁ ጋር ተያይዞም አንዳንድ መረጃዎች አሉ እናደርሳለን። ለአዋሽ ባንክ ደንበኞች በሙሉ አዋሽ ባንክ በዛሬው ዕለት ለደንበኞቹ ጥያቄን መሰረት ያደረገ አዲስ አሰራር ተግባራዊ ማድረጉን ተመልክተናል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ከመቼውም ጊዜ በላይ ይህንን ቪዲዮ ለብዙ ኢትዮጵያ እንዲደርስ ላይክ ላይክ ሼር ሼር እንዲሁም የሚሰማችሁን ሀሳብ አስተያየት በኮመንት መስጫ ላይ አስቀምጡልን። በተለይ በተለይ ይህንን መረጃ ስትመለከቱ የት አካባቢ እንደሆናቸው በኮመንት ላይ ብትጽፉልን እጅግ በጣም ደስ ይለናል እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ ዛሬም እጅግ በጣም ወሳኝ ወሳኝ የሆነ መረጃ ነው ይዤላችሁ የቀረብኩት። በተለይ መግቢያ ላይ እንደገለጽኩላችሁ አንደኛው መረጃ ከመቼውም ጊዜ በላይ ለብዙ ኢትዮጵያውያኖች መድረስ የሚገባው ጉዳይ ነው። ይህም በተለያዩ የዓለም ሀገራት ያልፍልናል ብለው የሚሄዱ እህት ወንድሞች ገንዘባቸውን በጥቁር ገበያ ወይንም ሀዋላ እየላኩ እጅግ ከፍተኛ አደጋ ውስጥ እየገቡ ይገኛሉ። ከዚሁ ጋር ተያይዞ ይህንን መሠረት ያደረገ እጅግ እጅግ በጣም ጠቃሚ የሆነ መረጃ እሱን ነው እንግዲህ ዛሬ ይዤላችሁ በማስቀደም ወደ እናንተ የማደርሰው። በማስከተል ደግሞ ለንግድ ባንክ ተጠቃሚዎች በሙሉ ማለትም የንግድ ባንክ አካውንትን ከፍታችሁ ገንዘብ ላስቀመጣችሁ ሁሉ አዲስ መረጃ ተሰምቷል። የእሱን በማስከተል የሁሉንም አንድ ባንድ ወደ እናንተ እናደርሳለን። እንግዲህ ይህንን ቪዲዮ ከልብ ተከታትላችሁ እመኑኝ ትጠቀሙበታላችሁ። እጅግ በርካታ ኢትዮጵያኖች እያለቀሱ ያሉበት ሁኔታ ነው። ይህንን ቪዲዮ አይተን ወደ ሌላው መረጃ እናመራለን። እስከ መጨረሻው ድረስ አብራችሁን ቆዩ። ቀናበት ከየት ነው የመጣሁት? ምን ልታደርግ መጣ? ዶላር አልተቀበልን። ይህ ምንድን ነው ብሩ? ብር እኮ ትክክለኛ ብር፣ ምንድን ነው ያደርግ

ዝርዝር ስትሉ ይሄን ነው የሚሰጧቸው። በሞተር ይልካሉ። ራሳቸው የሚያታልሉ እንዲህ እያደረገ ነው። እኛ አሁን አንዴ ተበልቶ ነው። አዎ ይሄን ነው

እንግዲህ ክቡራን ተመልካቾቼ መረጃውን እንዳያችሁት ነው፣ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ ጉዳይ ነው። በተለይ መንግሥት የውጭ ምንዛሪ አስተዳደር ስርዓቱን ሕጋዊ መልክ ለማስያዝ ፖሊሲና አሰራር እየዘረጋ ባለበት ወቅት ላይ ሪፎርሙን ለማደናቀፍ በሚሞክሩ አካላት ላይ እርምጃ እንደሚወስድ ከዚህ በፊት ማለትም በዚህ ሳምንት የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ገልጸዋል። ለኢትዮጵያ ዘመናትን ያስቆጠረና ስር የሰደደ የውጭ ምንዛሪ እጥረት የሀገሪቱን ኢኮኖሚ በእጅጉ ሲፈትን እንደነበር የብሔራዊ ባንክ ገዢ ገልጸዋል። ታዲያ ከዚሁ ጋር ተያይዞ እጅግ በርካታ ኢትዮጵያኖች በእንዲህ አይነት መንገድ ስንት ጥረው ግረው ያፈሩት ሀብት ሜዳ ላይ ሲወድቅና አብዛኞቹም እያለቀሱ ያሉበት ሁኔታ ስለሆነ እጅግ ከፍተኛ ጥንቃቄ ልታደርጉ ይገባል እያልን በሌላው መረጃችን በዛሬው ዕለት አዋሽ ባንክ ለደንበኞቹ አዲስ አሰራር መዘርጋቱን ተመልክተናል። አዋሽ ባንክና አዲስ አበባ ውሃና ፍሳሽ ባለስልጣን ለሕብረተሰቡ የሚሰጡ አገልግሎቶችን በቴክኖሎጂ የታገዘ ለማድረግና ወርሃዊ የውሃ ክፍያ ስርዓትን ለማዘመን የሚያስችል ስምምነት መፈራረማቸው ነው የተገለጸው። ስምምነቱ የውሃ ክፍያ በአዋሽ ባንክ የክፍያ አማራጮች እንዲሰጡና ሌሎች የፋይናንስ ተቋማት ደንበኞችም ያለምንም ውጣ ውረድ ክፍያቸውን በሚፈልጉት የፋይናንስ ተቋም መክፈል እንዲችሉ ሁኔታውን ለማመቻቸት እንደሆነም ተገልጸዋል። ባንኩ በሚያቀርበው የቴክኖሎጂ መፍትሄ በአዲስ አበባ ውሃና ፍሳሽ ባለስልጣን አገልግሎት አሰጣጥን ይበልጥ የሚያዘመን እንዲሁም የሰው ኃይልና ከፍተኛ ወጪን የሚያስቀር መሆኑም ተጠቁሟል። እንዲሁም ሌሎች የተቋማት በቀጥታ ከባንኩ ሲስተም ጋር ሲስተማቸውን በማገናኘት ደንበኞቻቸው የውሃ ክፍያ እንዲከፍሉ የሚያስችል የክፍያ መፈጸሚያ ቴክኖሎጂ ባንኩ በቅርቡ ለባለሥልጣን መስሪያ ቤቱ ሂሳብ የማስታረቅ ሥራውን ከአዋሽ ባንክ ጋር ብቻ እንዲሠራ ያስችላልም ተብሏል። ከዚህ በተጨማሪም በአሁኑ ወቅት የአዋሽ ባንክ ደንበኞች ወርሃዊ የኤሌክትሪክ ፍጆታቸውን በመላው ሀገሪቱ ባሉ ከ980 በላይ የአዋሽ ባንክ ቅርንጫፎች መክፈል መቻላቸውንም ተጠቅሷል። በሌላው መረጃችን ለኢትዮጵያ ንግድ ባንክ ደንበኞች በሙሉ በዛሬው ዕለት የኢትዮጵያ ንግድ ባንክ አዲስ መረጃ በማኅበራዊ ትስስር ገጹ ላይ አሳውቋል። ባንካችን በቅርንጫፍና በዲጂታል የክፍያ አማራጮች በሚሰጣቸው አገልግሎቶች ላይ እናንተ ክቡራን ደንበኞቻችንን በምትሰጡን አስተያየት መነሻነት ዘርፈ ብዙ ማሻሻያዎችን በመተግበር ላይ እንገኛለን ማለታቸው ተገልጿል። አሁንም ለቀጣይ መሻሻል ይረዳ ዘንድ በቅርንጫፍ አገልግሎቶች ሲያገኙ የነበሩትን የኢቲኤም እንዲሁም የፖስና የሲቢ ብር አገልግሎቶችን ከተጠቀሙ በኋላ ከጽሑፍ ማረጋገጫ መልእክት ወይንም ኤስኤምኤስ ጋር የሚደርሶትን ማስፈንጠሪያ ሊንክ በመጠቀም ከዚህ በፊት ያልነበረ እንግዲህ የፈለጋችሁትን የሚሰማችሁን ሐሳብ አስተያየት መስጠት የሚቻልበት አማራጭ እንዳልነበር ይታወሳል። ታዲያ ከደንበኞች ፍላጎት አንጻር ይህንን መረጃ ነው በዛሬው ዕለት በማኅበራዊ ትስስር ገጹ ላይ መግለጫ አውጥቶ እንግዲህ መረጃውን ተከታትለን ወደ እናንተ ያደረስናቸው። በሌላ በኩል የነዳጅ አቅርቦትና ስርጭት ችግር የአትክልትና ፍራፍሬ ምርት በሚፈለገው ልክ ወደ ተለያዩ የሀገሪቱ አካባቢዎች እንዳይጓጓዝ ማድረጉን የደቡብ ኢትዮጵያ ክልል ንግድና ገበያ ልማት ቢሮ አስታወቀ። በክልሉ ያለው የነዳጅ አቅርቦትና ስርጭት ችግር ሕገወጥ የንግድ ሥርዓት መልኩን እየቀየረ መምጣቱ፣ የትራንስፖርት ዋጋ ከዕለት ወደ ዕለት መጨመሩ፣ የመንገድ ርዝመትና የኬላዎች መብዛት በዘርፉ ተግዳሮት እንደሆነ የቢሮ ምክትል ኃላፊና የህብዝ ግንኙነት ዳይሬክተር ሳሙኤል ላሃዱ ተናግረዋል። በአርባ ምንጭ አካባቢ የሙዝ አፕልና ሌሎች ምርቶችን የጋሞ ልማት ማህበር በቀጥታ አዲስ አበባ ላይ እንዲቀርብ ከከንቲባ ጽህፈት ቤት ቦታ ተረክቦ እየሰራ በመሆኑ የገበያ መረጋጋትና የምርት ብክነትን በመጠኑም ቢሆን መቀነስ መቻሉ ይታወሳል። ታዲያ ከዚሁ ጋር ተያይዞ የነዳጅ አቅርቦትና ሥርዓት ችግር ገበያውን እንዳይረጋጋ አድርጎታል ሲሉ ለአህዱ የገለጹ መሆናቸውን በዛሬው እለት ተመልክተናል። መደመጥ ያለባቸውን ወሳኝ ወሳኝ በተለይ መግቢያ ላይ እንደገለጽኩላችሁ ይህንን መረጃ ለብዙ ኢትዮጵያውያን እንዲደርስ አድርጉት። ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ